ከገንዘብ ችግር ለመውጣት እየታገልክ ከሆነ የአሁኑ ኪስህ ወደፊት ማሳካት ከምትፈልጋቸው ህልሞችህ እየቀለለ መስሎ ከተሰማህ ማንም የማይነግርህን አንድ እውነት እንንገርህ። ከድህነት የበለጠ አደገኛ ነገር አለ። የምናወራው ስለ ኢኮኖሚ አይደለም፣ ስለ ራስህም አይደለም፣ ወይም ስለ ጣፍንታህም አይደለም። አይደለም፣ በጭራሽ። ስለ ምርጫ ነው። የወደፊት ህይወትን በሙሉ ሊወስን የሚችል ምርጫ፣ የተሳሳተች ሴትን ማፍቀር። ዛሬ መጋረጃውን ገልጠን፣ በገንዘብ ችግር ውስጥ የምትታገል ከሆነ በፍጹም ማስወገድ የሚኖርብህን ስምንት አይነት ሴቶችን ልንነግረህ እንወዳለን። የተሳሳተ ምርጫ ማድረግ የልብ ስብራት ብቻ ሳይሆን ከህይወትህ ዓመታትን ሊሰርቅ እንድትቀጥል የሚያደርጉህን ምኞቶች ሊያጠፋ እናም ደግሞ ለዘላለም በድህነት ውስጥ ሊያስርህ ይችላል። ይህ በጥላቻ የተሞላ ቪዲዮ አይደለም። ይህ ንጹህ የህልውና ምክር ነው። በእውነተኛ ሳይኮሎጂ፣ በባህሪ ኢኮኖሚክስ እና በብዙ እውነተኛ ታሪኮች ውስጥ የተረጋገጠ ነው። ስለዚህ ጆሮህን ሰጥተህ በጥሞና ስማ። ምክንያቱም አንድ ቀን ይህ እውቀትህ እና ግንዛቤህ የወደፊት ሕይወትን ሊታደግ ይችላልና። ለመሆኑ አብዛኞቹ ድሃ ወንዶች የሚወድቁበት ወጥመድ ምንድን ነው? በቀላል ግን ደግሞ ለመቀበል በሚያስቸግር እውነት እንጀምር። የተገደበ ሀብት ሲኖርህ የትዳር አጋር ምርጫ ከሌላ ከማንኛውም ነገር በላይ እጅግ ትልቅ ትርጉም አለው። ይህን አስበበት። ትንሽ ነገር ሲኖርህ እያንዳንዱ ውሳኔ ትልቅ ትርጉም አለው። የዝግ የዝግመተለውጥ ሳይኮሎጂ ጥናቶች አንድ አስገራሚ ነገር አሳይተዋል። የፍቅር አጋር ምርጫ የፋይናንስ ውጤቶችህን፣ የአእምሮ ጤንነትህንና የረጅም ጊዜ ስኬትህን በቀጥታ ይነካል። ትክክለኛና ደጋፊ አጋር እያንዳንዷን እርምጃ በማባዛት እድገትህን ሊያፋጥን ይችላል። ነገር ግን የተሳሳተ አጋር ምርጫ እንደ መልህቅ ወደታች ሊጎትትህ፣ ልትወጣቸው የምትሞክራቸውን ትግሎች የበለጠ ሊያጠነክርብህና ወደ ችግር ሊያስገባ ይችላል። ይህንን የበለጠ ለማስረዳት ቀጣዩን ታሪክ ልብ ብለህ አድመጥ ዳንኤል ያደገው ብዙውን ጊዜ ህልሞች ከመፈጸማቸው በፊት በሚደርቁበት ሰፈር ውስጥ ነበር። ሁለት ስራዎችን ይሰራል። ስራው እጆቹን የሚያቆሽሽ ሰውነቱን የሚያደክም ስራ ነበር። ይህ ስራ የዕለት ኑሮውን ለማሟላት ብቻ የሚሰራው ቢሆንም ግን ራዕይ ነበረው። ወደፊት መጀመር የሚፈልገው ትንሽ ንግድ፣ ይህም ለእሱ ነፃ የሚወጣበት መንገድ አድርጎ ያስበዋል። ለዚህም ከዕለት ፍጆታው የምትተርፈውን ያጠራቅማል ከዕለታት አንድ ቀን ሜላት የምትባል አንዲት ሴት ተዋወቀ። ቆንጆ ነበረች፣ ማራኪና በኃይል የተሞላች እናም መግባባት ጀመሩ። አንድ ቀን ሜላት የደከመውን ፊቱን አይታ እንዲህ አላቸው፣ ለምን እንዲት ሰራለህ? ዳንኤል በዚህ እድሜህ እኮ አንዳንዴ ልትዝናና ይገባል። እናም ዳንኤል ይህንን ሀሳብ ተቀበላት። ብዙም ሳይቆይ ዳንኤል የሌለውን ገንዘብ ማውጣት ጀመረ። ውድ ራት መጋበዝ፣ ውድ ስጦታዎችን መስጠት፣ በየሳምንቱ መጨረሻ መዝናናት በዚህን ጊዜ ሜላት ገንዘብ አታዋጣም ነበር ሁልጊዜ ግን ከሱ ተጨማሪ እንዲሰጣት ትፈልጋለች። በሁለተኛው ዓመት ዳንኤል በዱቤና በዳ ውስጥ ሰመጠ። ንግዱን ለመጀመር የነበረው ህልም ሁሉ ጠፋ በባዶ ተስፋዎች ብቻ ተዋጠ። እናም ዳንኤል አሁንም ያንን የሚያደክመውን ስራ እየሰራ ይገኛል። እና ከዚህ ታሪክ ምን ትማራለህ? የተሳሳተች ሴት ላንተ ፍቅር የላትም የኪስ ቦርሳህን ግን ትወዳለች። እናም ኪስህ ባዶ ሲሆን የእርሷን ፍቅር አብሮ ይጠፋል። እናም በገንዘብ ችግር ውስጥ ከሆንክ ማስወገድ የሚኖርብህን ስምንት አይነት ሴቶች ከዚህ ቀጥሎ እንነግርሃለን። ተከታተለን። አንደኛ፣ ሀብታሟ ልዕልት። ይቺ ሴት የቅንጦት ሕይወት የሚገባት እንደሆነ ታምናለች። አንተን አብሮ የወደፊትን የሚገነባ አጋር አድርጋ አትመለከትህም። እንደ አቅራቢ፣ እንደ የመጨረሻ የፍጻሜ መንገድ አድርጋ ነው የምታይህ። ያለቀለት ነገር ላይ መቀመጥ የምትፈልግ ናት። ብዙ ሴቶች በተፈጥሮ ከፍተኛ ደረጃ ወይም ዝና ያላቸውን ወንዶች ይፈልጋሉ። ድሃ ከወንክ ሀብታም ዋልዕልት የምትኖርበት የኑሮ ደረጃ ሁልጊዜ እርካታ የለሽ ሆኖ ይሰማታል። ብዙ ጊዜ እውነተኛና ትክክለኛ ወንድ እንደዚህ ማድረግ አለበት የሚሉ ሀረጎችን ትጠቀማለች። ሁልጊዜም ከምታውቃቸው ወይም ደግሞ በመስመር ላይ ከምታያቸው ሀብታም ወንዶች ጋር ታወዳድረሃለች እና ምንም ያህል ብትሰጣት ሁልጊዜ እውነተኛ እርካታ አታገኝም። የእሷን ምኞቶች ፈጽሞ ማርካት አትችልም፣ ምክንያቱም ከሷ ጋር ስለ ፍቅር ሳይሆን ስለ ደረጃ ነው የምታወራው። እናም ከባዶ እየጀመርክ ከሆነ ያንን ጨዋታ ማሸነፍ አትችልም። ሁለት ቅንጦት አፍቃሪና አድናቂዋ። የዚችኛዋ ሴት ህይወት በመልክና በገጽታ ዙሪያ ያጠነጥናል። የታዋቂ ዲዛይነር ቦርሳዎች፣ የቅንጦት የእረፍት ማሳለፊያ ጊዜዎች፣ እንዲሁም ቦታዎች፣ ማለቂያ የሌላቸው የኢንስታግራም ላይኮች እና ብዙ የአድናቆት አስተያየቶች። የዚች ሴት በራስ መተማመን የተገነባው ከውጭ አድናቆት ጋር በተያያዘ ነው። በዶክተር ዣን ትዌንጌ የተደረገ ጥናት ማህበራዊ ሚዲያ እነዚህን ቁሳዊ ዝንባሌዎች አባብሷል። የቅንጦት አፍቃሪ አጋሮች ብዙውን ጊዜ የውጭ ይሁንታን ከእውነተኛ ግንኙነት እድገት በላይ ዋጋ ይሰጣሉ። ታዲያ ይህች አይነት ሴት ለምን ለድሃ ወንዶች አደገኛ ሆነች? ምክንያቱም የእሷን ምስል ለመጠበቅ ያለህን እያንዳንዱን ሳንቲምና የሌለህንም ጭምር ታጠፋለህ። ሶስተኛ ፈውስ ፈላጊዋ። መጀመሪያ ላይ ስታገኛት የህይወት ጭካኔ ሰለባ ትመስላለች። እንዲህም ትልሃለች፣ የቀድሞ የወንድ ጓደኛ ይጎድቶኛል እኔን የሚፈውስ ሰው ብቻ ነው የምፈልገው። እና ደግሞ በጣም አስገራሚው ነገር አንተ ነህ አዳኝ ትላለች። የእሷ የስሜት አዳኝ ትሆናለህ። ነገር ግን ይህ ስሜታዊ ስራ ጉልበትህን፣ ትኩረትህንና ብዙ ጊዜ ደግሞ ገንዘብህን ያስከፍልሃል። ዶክተር ሱዛን ፎርዋርድ በስሜታዊ ብላክሜል ላይ እንዳብራሩት በውስጡ ራሱን ማስተካከል የማይፈልግን ሰው ለማስተካከል እየሞከርክ ቀስ በቀስ ራስን ታጣለህ። እናም ያላችሁን ውስን ሀብት የእሷን ያለፈ ታሪክ ለመፍታት ታወጣለህ እንጂ ለወደፊትህ አታውለውም። አራት የህልም ገዳይ። ይህቺ ሴት ራእይህን አታምንም። ሀሳቦችህን ስታካፍል እንዲህ ትልሃለች ያ የንግድ ሐሳብ በፍጹም አይሰራም፣ ህልምህን ተውና እውነተኛ ሥራ ፈልግ። እንደኛ ያሉ ሰዎች እኮ አይሳካላቸውም ትላለች። የድህነት አስተሳሰብ ተላላፊ ነው። እንደ ካሮል ድዌክ የማይንድ ሴት ጽንሰ ሀሳብ መሰረት ራስህን በቋሚ ወይም ፊክስድ አስተሳሰብ ባላቸው ሰዎች መክበብ እድገትህን ይገድላል። ህልሞችን ከተጠራጠረች በውድቀትህ ላይ እየሰራች ነው። የምትጥለውን መሰረት ከሚጠራጠር ሰው ጋር ግዛትህን መገንባት አትችልም። አምስት ስር የሰደደ ሰለባ። ሁልጊዜም የምትወቅሰው ሰው አላት አለቃዋን፣ ወላጆቿን፣ ኢኮኖሚውን፣ አንተንም ጭምር ምንም ነገር የእሷ ጥፋት አይደለም። በማርቲን ሰሊግማን የተፈጠረው የረዳት አልባነት ጽንሰ ሐሳብ ሰዎች ራሳቸውን ሁልጊዜ ሰለባ አድርገው የሚያዩ ከሆነ ከጊዜ በኋላ የዚህ ሰለባ እንደሚሆኑና የአጋራቸውን ሀብት እንደሚያጠፉ ያሳያል። ታዲያ ለድሃ ወንዶች አደጋው ምንድን ነው ያልክ እንደሆነ የወደፊት ህይወትን ከመገንባት ይልቅ የእሷን ማለቂያ የሌለውን ድራማ እና ቅሬታዎች በመቆጣጠር ብዙ ጊዜ ታጠፋለህ። የእሷ ሰለባነት ያንተ ሸክም ይሆናል። ስድስት የድራማ ንግስት። ግርግር በየቦታው ይከተላታል። በዘፈቀደ ጠብ፣ የቅናት ጨዋታ፣ ማለቂያ የሌላቸው የዝምታ ቅጣቶች እንዲሁም ደግሞ ህይወቷ የማያቋረጥ የቴሌቪዥን ድራማ ነው። እናም አንተም ብትወድም ባትወድም ግንባር ቀደም ተዋናይ ነህ። ከፍተኛ ግጭት ያለባቸው ግንኙነቶች ከፍ ያለ የኮርቲሶል መጠን ወይም ደግሞ የጭንቀት ሆርሞን ጋር ይዛመዳሉ። ስር የሰደደ ጭንቀት ጤናህን፣ ትኩረትንና የገቢ አቅምህን ይጎዳል። ከባዶ ጀምረህ አንድ ነገር ለመገንባት ስትሞክር ሁሉንም የአእምሮ ግልጽነትን ትፈልጋለህ። ይህንን ደግሞ በጭንቀት ታጠዋለህ። ስሜታዊ ትርምስ የምትፈልገውን መረጋጋት ከመገንባት ያዘናግሃል። ባት የፉክክር አፍቃሪ እሷ አጋራህ አይደለችም፣ ተቀናቃኝ ነች። ከስኬትህ ጋር ትወዳደራለች፣ ድሎችን ታሳንሳለች እና ደግሞ ሁልጊዜ መቆጣጠር ትሻለች። የበላይነትን ለማረጋገጥ በሚደረግ ትግል የተገነቡ ግንኙነቶች ብዙውን ጊዜ ወንዶችን በስሜትና በገንዘብ ያዳክማሉ። እንደ ጆን ጎትማን ገለጻ ከሆነ አንዱ አጋር እንደተዳከመ የሚሰማ ከሆነ ግንኙነቱ ዘጠና በመቶ ከፍ ያለ የመለያየት ምጣኔ አለው። ይህች ሴት ለምን አደገኛ እንደሆነች ታውቃለህ? ምክንያቱ ደግሞ አብራችሁ ከመገንባት ይልቅ የውስጥ ጦርነቶችን በግንኙነታችሁ ውስጥ እየተዋጋችሁ ትቀራላችሁ። ኃይልህን ከሷ ጋር በመፎካከር እንድትጨርስ ታደርግሃለች ስምንት የተሸሸገች የገንዘብ አፍቃሪ አንዳንድ ጊዜ መጀመሪያ ላይ እውነተኛ ባህሪዋን አታሳይህም ደጋፊ መስላ ትጫወታለች ትሁት ትመስላለች ገንዘብ ምንም አይደለም ትልሃለች ግን አንዴ ካስገባቸው በኋላ ፍላጎቷ ቀስ በቀስ ያድጋል ስውር የጥፋተኝነት ስሜት መፍጠር የፋይናንስ ማሻሻያዎችን መጠበቅ እና ደግሞ ግንኙነቱ በቆየ ቁጥር የሆነ ከፍተኛ ነገር ትጠብቃለች። እነዚህ ሴቶች ውለታ የመመለስን የማታለል ዘዴ ይጠቀማሉ። ታማኝነታቸውን በገንዘብ ለመሸለም ግዴታ እንዳለብህ እንዲሰማህ ያደርጋሉ። ያ ታማኝነት ከመጀመሪያውም እንደ ሁኔታው የተሰጠ ቢሆንም፣ ድጋፍ ነፃ ነው፣ የግድ ይገባኛል ማለት ግን ውድ ነው። የገንዘብ አፍቃሪ ሴት ምንም ያህል የተሸሸገች ብትሆንም ሁልጊዜም ቢሆን የተደበቀ የዋጋ መለያ አላት። እናም ወዳጄ ማንም ለድሆች ወንዶች የማይነግራቸው እውነት ይሄ ነው። እዚህ ላይ ያለው አንድ አስቸጋሪ እውነታ ቢኖር እና ማህበረሰቡም ደግሞ ብዙ የማይቀበለው ነገር ቢኖር ድሃ ስትሆን የፍቅር ምርጫዎችህ ሀብትህን ሊያባዙ ወይም ደግሞ ድህነትን ሊያባዙ መቻላቸው ነው። የሃርቫርድ የጎልማሶች እድገት ጥናት ከ80 ዓመታት በላይ የፈጀ አስገራሚ የምርምር ፕሮጀክት ነው። ውጤቶቹም አስደናቂ ናቸው። የረጅም ጊዜ ስኬት ትልቁ አመላካች ፍቅር ስትጀምር ምን ያህል ገንዘብ እንደነበረህ አይደለም ህይወትን አብረህ ለመገንባት ማንን እንደመረጥክ ነው ይላል የተሳሳተ አጋር በስሜት በአእምሮና በገንዘብ ድሃ ያደርግሃል ታዲያ ድሀ ከሆንክ ምን አይነት ሴት መውደድ ወይም ደግሞ ማፍቀር አለብህ አሁን ሙሉ በሙሉ ተስፋ ከመቁረት በፊት የተለየ ምስል እንሳለልህ በገንዘብ ችግር ውስጥ ከሆንክ ወይም ደግሞ ከባዶ እየጀመርክ ከሆነ እነዚህን አይነት ሴቶች መውደድ ወይም ማፍቀር ይኖርብሃል። አንደኛ፣ ገንቢዋን ሕልሞችህን በእውነት የምትደግፍ ራዕይህን የምታይና እውን እንድታደርገው የምትረዳህን ሴት። ሁለተኛ፣ ቀላል ኑሮ የምትወደውን ውድ የሆኑ ነገሮች ሳይኖሯትም ደስታን የምታገኝ በቀላል ደስታዎች የምትረካ ሴት። ሶስተኛ፣ የእድገት አጋርን ሁለታችሁም አብራችሁ ማደግ እንደምትችሉ የምታምን ዘወትር የምትማርና ለጋራ መሻሻል የምትገፋፋህን ሴት። አራተኛ ሰላም ፈጣሪዋን መረጋጋትን መስከንንና እውነተኛ ደስታን የምታመጣ ትርምስን የማትወድ ሴትን። ትክክለኛ የሆነች ሴት የኪስ ቦርሳህን አታደርግም፣ ተልእኮህን ታቀጣጥላለች። ወደ ህይወትህ ትጨምራለች እንጂ አትቀንስም። አሁን በጥሞና አዳምጥ። ፍቅር ብቻውን በቂ አይደለም። ገና መሰረት እየጣልክ ከሆነ ያለህን ሁሉ ለተሳሳተ ሰው ለመስጠት አትጣደፍ። የተሳሳተ ምርጫ ካደረግክ ምናልባት ለአስርተ ዓመታት ድሃ ደሃ ሆነህ ትኖራለህ። ምኞቶችህ ቀስ በቀስ እየተሸራሸሩ ይጠፋሉ። ትክክለኛውን ከመረጥክ ግን ሁለታችሁም አብራችሁ ታድጋላችሁ። አስደናቂ ጥንዶች ሆናችሁ ችግሮችን በጋራ ትጋፈጣላችሁ። እናም ከማፍቀር በፊት ራእይህን ገንባ። ማን እንደሆንክና ለምን ትግል ውስጥ እንዳለህ እወቅ። ከመወሰንህ በፊት በጥበብ ምረጥ። ምክንያቱም በሕይወት ውስጥ የተሳሳተች ሴት ከማንኛውም የኢኮኖሚ ውድቀት የበለጠ ዋጋ ታስከፍላለች። ይህ ቪዲዮ አሳማኝ ሆኖ ካገኘኸው፣ ሰምተው የማታውቀውን እውነት የሚያስተጋባ ከመሰለህ ለራስህ ውለታ ዋልለት። ብዙ ሰዎች ለመናገር የሚፈሩትን እውነት ለማወቅና ለማግኘት ከፈለግ ሰብስክራይብ አድርግ። ከታች ባለ የኮመንት መስጫ ሳጥን ላይ አስተያየትን አስቀምጥልን። ከእነዚህ ስምንት አይነት ሴቶች አንዷን አፍቅረህ ታውቂ ሆን ታሪክን አጋራን፣ ምክንያቱም ልምድህ የሌላ ሰው የወደፊት ህይወትን ሊያስተካክል ይችላልና። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ሰላም።